የወንዶች መቀለጃ፣ የወንዶች መጫወቻ እየሆናችሁ ነው። you are getting played sis። እና እነዚህ ወንዶች ጭቅላታችሁ ላይ የሆነ አስማት ሰርተውባችሁ የትም እንዳትሄዱ አድርገዋችሁ እነሱ ግን በየቦታው አሻሻ ገዳሜ እያሉ ነው። አንዳንድ ጊዜ አይ ይሄ ሰው ይወደኛል ስትሉ ጭራሽ ይጠሏችኋል። አይ በቃ ይጠላኛል አይፈልገኝም ስትሉ ደግሞ መልሰው ፍቅር በፍቅር ይሆናሉ። ሪስሊ አንዳንዱ ወንድ በጣም እጅግ ግራ የሚያጋባ ምንድን ነው የሚያስበው ምን የሆነ ነው የሚያስቡት ጸባይ ነው ያለው። ዛሬ የእነዚህን ግራ የሚያጋቡ ግራ የሆኑ ጸባዮች ትርጉምና ምን ማድረግ እንዳለባችሁ ሳይኮሎጂንም ተደግፌ መልሰጣችኋለሁ። በተለመደው ቪዲዮን ከወደዳችሁት ላይክ ማድረግ፣ ቤተሰብ ካሏችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። በአንደኛ ደረጃ የተቀመጠው ግራ የሚያጋ ባው የአንዳንድ ወንዶች ፀባይ ሞቀ ስቲው ቅዝቅዝ የሚለው ቀዘቀዘ ስቲው ደግሞ በጣም የሚሞቀው ወንድ ነው። በጣም ብዙ ሴቶች አሚን ቁጥራቸው ትንሽ አይደለም። ከእንደዚህ አይነት ወንዶች ጋር እድሜያቸውን ያባክናሉ፣ ጊዜያቸውን ያጠፋሉ። በጣም ጠቄ መቋጨ የሌለው ግንኙነት ነው። መጨረሻው ምን እንደሆነ አያውቁም። የት እየሄዱ እንደሆነ አያውቁም። እዚህ ግንኙነቱ ግን በጣም ረጅም ወራትና አመታትን ይፈጃሉ ከእንደዚህ አይነት ሰው ጋር። የእንደዚህ አይነት ወንዶችን ጸባይ ምን እንደሆነ ላስረዳችሁ። መጀመሪያ ላይ ይሄ ወንድ እናንተ አቴንሽን፣ ራሱ ባትፈልጉት ራሱ በቃ ወርቅ ነው፣ ፀባዩ ፍቅር ነው። አቴንሽን ይሰጣችኋል፣ አቴንሽን ያሳያችኋል፣ ይደውላል፣ ቴክስት ያደርጋል። የትነሽ ነው ወደ የት ነሽ ነው ላገኘሽ ነው ሊሽ ነው። እና እናንተ መጀመሪያ ላይ ባትወዱት ራሱ ወይም ደግሞ ፈልጋችሁትም ያው መቅረብ ፈርታችሁ ብትሰውት ራሱ ይሄ ሰው በጣም ፍቅሩና እንክብካቤ ንከብካቢው ስለሚሰባችሁ እጅ ትሰጣላችሁ፣ እናንተም እጅ ትሰጣላችሁ። ትወዱታላችሁ ይሄንን ሰው ትጋቡበታላችሁ ፍቅር ውስጥ እዛ ሁሉ ነገር አሪፍ ሆኖ ሰላም ነን ፍቅር ነን ብላችሁ እናንተ እያሰባችሁ ያላችሁ ድንገት ይሄ ሰው ቅዝቅዝ ይላል። ከዛ በኋላ ወይ ሙሉ ለሙሉ ይጠፋል፣ አይደውልም፣ አይጽፍም፣ አያገኛችሁም። ወይም ደግሞ በጣም ከስንት አንዴ መደወልና መጻፍ ይጀምራል። ያ ሲያጋጥም እናንተ ደግሞ ስለምትደነግጡ ምን አርጌ ነው፣ ምንድን ነው የተፈጠረው ነገር ብላችሁ ስለምታስቡ ደጋግማችሁ እዛ ሰው ጋ ትደውላላችሁ፣ ሜሴጅ ታረጋላችሁ፣ ምን ሆኜ ነው፣ ምን አርጌ ነው፣ ምንድን ነው ብላችሁ መልስ ለማግኘት ትሞክራላችሁ። ከዛ ሰው እናንተ ይሄንን ሰው ለማግኘት ስትጥሩ፣ ይሄንን ሰው ለማግኘት በጣም ስትሞክሩ ደግሞ ያ ሰው ከእናንተ የባሰ እየራቀ እየራቀና እየጠፋ ነው ይመጣው የሚያሳዝነው ይሄ በዛ አቆምም እናንተ በቃ አይፈልገኝም ማለት ነው በቃ ረስቶኛል ማለት ነው ብላችሁ እናንተ ለመርሳት ያንን ሰው ለመተው ብላችሁ ልክ እንቅስቃሴ ማድረግ ስትጀምሩ፣ ዳደራራም ሃይ ብሎ ቴክስት ያደርግላችኋል ይቅርታ ስለጠፋው አንሶሪያስ ቅቡ ሳይክል ሄደውላችሁንም ያጋጥመናል እንደዚህ ዓይነት ሰው ይህንን ሰው ስለምትወዱት አብራችሁ መሆን ስለምትፈልጉ ይቅርታውን ትቀበሉና አብራችሁ እንደ ድሮ ትሆናላችሁ። ከዛ ወደ ድሮ እየተመለሳችሁ ወደ ኃይለኛ ፍቅራችሁ ውስጥ መልሳችሁ እየገባችሁ ድጋሚ ይሄ ሰው ይጠፋል። እንደዚህ ዓይነት ሳይክል ውስጥ እያላችሁ ይሄ ሰው ሲመጣ ሲጠፋ ሲመጣ ሲጠፋ ወራት ወይም ደግሞ አመታት ልታሳልፉ ትችላላችሁ። ከእንደዚህ አይነት ሰው ጋር እንደዚህ አይነት የግንኙነት ዳይናሚክ በሳይኮሎጂ ፑሽ ኤንድ ፑል ዳይናሚክ ይባላል። ይሄ የመግፋት ከዛ ደግሞ መልሶ መሳብ ከዛ ደግሞ መልሶ መግፋት ከዛ ደግሞ መልሶ መሳብ ዳይናሚክ ነው። እንደዚህ አይነት የፍቅር ግንኙነት ወይም ዳይናሚክ ውስጥ ካላችሁ እንደዚህ አይነት ወንድ ምን እንደሚያስብ ልንገራችሁ ወጭ